በአንድ ሀገር ለሚቋቋም ድርጅት በሀገሩ ውጤታማና ዓለም አቀፍ ተወዳዳሪ እንዲሆን ትብብር፣ ፈጠራ ምርታማነትና ትርፍ ሊኖረው ያስፈልጋል። እነዚህን ነገሮች ለማሟላት ደግሞ ሰራተኞች ኃላፊነት የሚሰማቸው ወደ ስራ ቦታቸው በጉጉት የሚመጡና ደስተኛ ሊሆኑ ይገባል። ምቹ የሆነ የስራ አካባቢ መፈጠር ለሰራተኞች የተለያየ ትርጉም ቢኖረው፣ ውጤቱ ግን ተመሳሳይ ነው፤ ስኬት በሀገራችን በንግድ በግብርና በግንባታ በሆቴል በትራንስፖርትና በማኒፋክቸሪንግ ዘርፍ በመሰማራት ከ10 ሺ በላይ ሰራተኞቹን በውስጡ የያዘው የበላይነህ ክንዴ ግሩፕ ዛሬ ለደረሰበት ደረጃ ምክንያት የሆኑት ተቋሙ ትናንት አሃዱ ብሎ ጉዞውን ሲጀምር የነበሩ ዛሬም ከስኬቱ ጋር በቀጠሉና አሁንም ድርጅቱን እየተቀላቀሉ ባሉ ሰራተኞቹ ጥንካሬ ነው። በ1999 ዓ ም የበላይነህ ክንዴ አስመጪና ላኪ በመባል የተቋቋመው አሁን ለ25 ግዙፍ ካምፓኒዎች መቋቋም መሰረት የጣለው የስኬቱ ጠንሳሽ እናት ካምፓኒ የወጪና ገቢ ንግድ ዘርፉ ዋነኛው ነው። መሰረቱ ሲጣል አብረው የነበሩ ዛሬም በስኬት መንገዱ አብረው እየተጓዙ ያሉ ሰራተኞች አሉ። እዚህ ድርጅት ውስጥ 17 ዓመት እያለፈ ነው። እድሜም ወደ 58 ዓመት ነው። ያው ለጡረታ አንድ ሁለት ዓመት ይቀረኛል። በጣም የምደሰተው ነገር ከታች በትንሽ 30 ባልሞላ ሰራተኛ በኢምፖርት ኤክስፖርት ዘርፍ ተጀምሮ ዛሬ እልፍ አላፍ ሁኖ ግዙፍ ተቋም ሁኖ አገራዊ ተቋም ሁኖ ከራስ አልፎ ለሀገር የሚጠቅም ድርጅት ሁኖ በማየቴ በጣም እድለኛ ነኝ። አሁን በዚህ እድሜ በጠዋት ገብቶ ማታ በመውጣት ሰዓት አክባሪ ከኔ ሌሎች ሰራተኞች እንዲማሩ በማድረግ ሁሉም ራሱን አውቆ የሚሰራ ሰራተኛ በመፍጠሬ በጣም ደስተኛ ነኝ። በውጭ ገቢ ንግድ ዘርፉ የተጀመረው ጥንስስ ወደ ኮርፖሬት በማደግ በውስጡ ከያዛቸው ቀደምት ተቋማት አንዱ የግል ትራንስፖርት ዘርፍ ተጠቃሽ ነው። ከ10 ዓመት በላይ ይሆናል። እዚህ በላይነህ ክንዴ የግል ትራንስፖርት ውስጥ ነው በስራ አስኪያጅነት ነው መመራው። ቢኬጂ ግሩፕ አሁን ያለበት ከፍተኛ ደረጃ ነው ነው ምለው። በፊት እኛ ስንጀምር የነበረው ነገር እንደዚህ አልነበረም። ድርጅቶች ትንሽ ነበሩ። ጥሩ ድርጅት እየሆነ ሲስተም እየያዘ ወደ ተሻለ ወደ ስታንዳርድ ወዳለው ሲስተም ውስጥ ገብተን አሁን በደንብ ፐርፌክትሊ ስራችንን ብቻ የምንሰራበት ሁኔታ ሆኖ አላላፊነታችን የምንወጣበት በ1956 ሶሳይቲ ሆቴላ በሚል ስያሜ ተመስርቶ እንደ የዘመኑ ስያሜና አስተዳደራዊ ሁኔታ እየተቀየረ አገልግሎቱን ሲሰጥ የነበረው ኢትዮጵያ ሆቴል ከመንግስት ወደ ግል ተቋም ከተዘዋወረበት 2003 ዓ ም ጀምሮ ነበር ሰራተኞቹን ጭምር በመያዝ አገልግሎቱን የቀጠለው። አቶ ጸጋይ እንዳለና ሌሎች ባልደረቦቻቸው በኢትዮጵያ ሆቴል ለ34 ዓመታት በተለያየ ኃላፊነት ደረጃ ሲያገለግሉ ቆይተዋል። ሆቴሉ ወደ ግል ሲዘዋወርም ስራቸውን አብረው የቀጠሉ ናቸው። ከ30 በላይ ተጫራቾች ቀርቦ ከዛ ውስጥ አሸናፊ ሆነ የመጡት ባለሀብቱ አቶ በላይነህ ክንዴ ናቸው። በዛ ጊዜ ርክክቡን ያደረግነው እኛውነን አረካክበን ስራውን ስንጀምር በመሰራተኛው ላይ የነበረው በጣም ፍርሃትና ድንጋጤ የነበረው በአብዛኛው ቀርፈውት ነበረ። ደስ የሚል ነበረ ድባቡ። የመጀመሪያውም እንደውም ሞት ቤት ያደረጉት በደሞስ ጭማሪና በቦነስ ነበር የተጀመረ በዛ ጊዜ። እና አብረን ለማደግና አብረን እንሰራለን የሚለውን ስራ ሁሉ አብረን አከናውነናል። በኢትዮጵያ ሆቴል ያገለገልኩት ወደ 41 ዓመት ሆኖኛል። በማርኬቲንግ ክፍል ኃላፊ በኃላፊነት እየሰራሁ ነው ያለሁት። ትላንት ኢትዮጵያ ሆቴል የ60 ዓመት እድሜ ያለው ሆቴል ነው። ወደ 275 ሰራተኞች አሉ። በዚህ ሆቴል ለመስራት ከፍተኛ ፍላጎት አለኝ። ባለሀብቱ ስመጥሩ ቀናና ሰራተኛው አሳቢ በመሆናቸው በዚህ ሆቴል ለመስራት ፍላጎት ስላለኝ እስካሁን እዚህ ለመቆየት እችያለሁና እየሰራሁ ነው ያለሁት። ቀጣይም ጊዜ እስካለ ድረስ የመስራት ፍላጎት አለኝ በኢትዮጵያ ሆቴል 14 ዓመት በላይ አገልግያለሁ። የስራ ድርሻዬ የሆቴሉ የፋይናንስ ስራ አስኪያጅ ነኝ። ያው ከመጀመሪያው ጀምሮም እኔ በኃላፊነት ነው የመጣሁት። ድርጅታችን ቢኬጂ እንደምታዩ ከጊዜ ወደ ጊዜ ብራንቾችን እያሰፋ ጥሩ ስራ እየሰራ ለአገርም ለሁሉም ለህዝብም ጥሩ አገልግሎት እየሰጠ ያለ ድርጅት ነው። ቢኬጂ ሀገራዊ ተወዳዳሪና ስኬታማ ግዙፍ ተቋም ለመሆኑ አንዱ ምክንያት ሰራተኞቹን በአዳዲስ እውቀትና ቴክኖሎጂ በመታገዝ ከማብቃቱ ባሻገር በሀገር ውስጥና ወደ ተለያዩ የዓለም ሀገራት በመላክ እያስተማርና ልምድ እንዲያካብቱ በማድረግ ኃላፊነቱን ይወጣል። ላለፉት 12 ዓመታት እዚህ ድርጅት ውስጥ በመገልገል ላይ ይገኛለሁ። ኢምፖርት ኤክስፖርት ዘርፍ ቡና ፕሮሰሲንግና ቅምሻ ላቦራቶሪ ባለሙያ ነኝ። እኔ የተማርኩት በመካኒካል ዘርፍ ነው። በትንሽ መኪናዎች ነበር እየሰራው ያለሁት። የስራ እድል ሲፈጠርልኝ በኤክስፖርት ዘርፍ ድርጅቱ በፈጠረልኝ የመማር እድል ተምሬ ነገሮችን ራሴን በማዘጋጀት አሁን ኤክስፖርት ላይ በመስራት ትገኛለሁ። ከዛ አንዱ ተጠቃሚ እኔ ነኝ። ሜታል ኢንጂነሪንግ እንደተመሰረተ የመጀመሪያው በመጀመሪያ ዙር ከገባን ውስጥ አንዱ ነኝ። እኔ እንዳጋጣሚ ከዩኒቨርሲቲ እንደተመረቅኩ በመጀመሪያ ለመጀመሪያ ጊዜ ስራም ቅጥር የቅጥር ኒወት የጀመርኩት በበላይነህ ክንዴ ሜታል ኢንጂነሪንግ ነው። በዚህም እዚህ ድርጅት ከገባ በኋላ በሀገር ውስጥና በውጭ ሀገር እጀ በመሄድ የአቪኮዎች አቪኮ መጀመሪያ ላይ የምንገጣጠመ ነበር። አቪኮ ትራከሮች ነበር አሴምብል የምናደርገው አዛታይም ጣሊያን ድረስ ድርጅቱ ይዘን ዶ እዛ ያለው ጣሊያንም ስፔን ያለው ማሪ ሶፓቸውን እዛ ሰርቪስ ትሬኒንግ ካረግን በኋላ በተጨማሪም ደግሞ አምቼ ጋም ከአምቼ ጋ በመሆን የአራት ወር ትሬኒንግ ከሰራም በኋላ ነው እዚህ መጠን በበላይነህ ክንዴ ሜታል ኢንጂነሪንግ ከሌሎች ከውጭ ሳፖርት ከሚያደረጉ ማርቅን መገጣጠም የጀመር ነው። የጎልደን ባስ ትራንስፖርት አክሲዮን ማህበር ሲኒየር ኤሌክትሪሻንና የኤሌክትሪክ ክፍል ኃላፊ የስልጠናም አስተባባሪ ነኝ። እንደ ትምህርት ከሆነ እንደ ፕሮፌሽን በኦቶሞቲቭ ቴክኖሎጂ ነው ግራጅዌት ያደረግኩትኝ። በሙያውም አስተማሪ ነበርኩኝ። ከዛ ወደ ጥገናው አለም መጣሁና ወደ ጎልደን ባስ ስንመጣ የጎልደን ባስ ኮንቬንሽናል ወይም ኮች ባሶችን እንጠግን ነበረ እዛ ላይ ኤሌክትሪክ ሲስተሞችን እናስተካክላለን አሁን ደግሞ በእነዚህ ኤሌክትሪክ ባሶችንና ኤሌክትሪክ ኮስትሮችን ከእንደገና ኤሌክትሪክ ሚኒባሶችን ጥገናውን በውጭ ሀገር ድረስ ሄደን ሰልጥነን የመጣን ባለሙያዎች ነን ለድርጅቱ የጀርባ ለሀገሪቱ የጀርባ ጥንትነ ብዬ አስባለሁ የት ሀገር ነው ስልጠና የወሰድከው በታይላንድ ባንኮክ ካተል ጎልደን ባስ ነው የላከኝ። ስለዚህ ጥሩ ልምድ አግኝተናል ማለት ነው። ኦፍ ኮርስ በጣም ጥሩ ልምድ አግኝተናል። ከኛም አልፎ ለጠገበችንም ለሚገዙንም ስልጠና እንሰጣለን። ቢኬጂ ትላንት በጣት ከሚቆጠሩ ድርጅቶቹና ሰራተኞቹ ጋር በመሆን ዛሬውን ለመስራት ሲተጋ፣ የመንግስትና የግል አጋር ተቋማት እገዛ በደንበኞቹና በማህበረሰቡ ዘንድ ተቀባይነት ማግኘቱ ብቻ ሳይሆን ለተቋሙ በሁለት እግር መቆም ምክንያት የሆኑት ታታሪ ሰራተኞቹ ሚና በቀላል የሚገለጽ አይደለም። ከገባውና ስራ ከጀመሩ ከአስር ዓመት በላይ ሆኖኛል። ወደ ኢምፖርት ኤክስፖርት የመጣሁት ቅርብ ጊዜ ነው እስካሁን በውስጥ ኦዲት በኩል ነበር የምሰራ የነበር። አሁን ደግሞ እድገቱን ስለመመኝ የቻልኩትን ያክል ሰርቼ እንዲለወጥ እንዲያድግ ነው የምፈልገው። እዚህ የበለጠ አድጎ፣ እዚህ የበለጠ ተለውጦ፣ ትልቅ ደረጃ ደርሶ ጠቋሙ እንዳይሆነ የምፈልገው፣ ማንኛውም ስራ ላይ በመገኘት በማበረታታት አብሮ በመስራት ስራን ባህል በማውረስ እየተሰራበት ያለ ድርጅት ነውና፣ ፋይዳዬ እንዲያድግም አድርጎኛል። ወደፊትም ደግሞ ከእነሱ ጋር ሁኜ የበለጠ ስራ እንድሰራ ከነሱ ድጋፍ አግኝቼ የተሻለ የስራ ዘርፍ አገኛለሁ ብዬ አስባለሁ። ባለሙያ ቢኬጂ የኢትዮጵያ ተምሳሌት ነው። ኢምፖርት የሚደረጉትን ወደ አገር ውስጥ ምርት ለመተካት የውጭ ምንዛሬ ግኝትን ለማሳደግ ከጥገኝነት ነፃ ለመሆን የሚሰራና ታዳጊ ያደገች ሀገርን ለማየት ካለው አጠቃላይ የሀገሪቱ ራዕይ አንጻር ቢኬጂ መስራቴ እነዚህን ዓላማዎች ለማሳካት እኔም የበኩሌን አስተዋጽኦ እንደማድረግ ሰራተኛ ስለምቆጥር በጣም ደስተኛ ነኝ። በጣም እኮራለሁ። ተግቼም የበለጠ ለመስራት ቁርጠኛ ነኝ ማለት እችላለሁ። የበላይነህ ክንዴ ግሩፕ በተለያየ የስራ መስክ አዳዲስና ልምድ ያላቸው ሰራተኞችን ቀጥሮ ያሰራል። ድርጅቱ ለአዳዲሶቹ እንደተሞክሮ ከተለያዩ ተቋማት ልምድ ይዘው ለመጡ የተሻለ ስራ ከባቢን በመፍጠር ውጤታማና ተወዳዳሪ እንዲሁም ለሌሎች የሚተርፍ መሆኑን እያስመሰከረ ይገኛል። ከተለያዩ የመንግስት መዋቅርም ከግለሰብ ድርጅቶችም ፓርትነር ሆነን በአባልነት እየተሳተፍን፣ በኮሚቴነት እየመራን በቦርድ ሰብሳቢነትም የምንመራቸው ድርጅቶች አሉ። እኛ ዚሆነን በመመረጣችን የበላይነህ ክንዴ ድርጅት ተብለን ተመርጠን የቦርድ ሰብሳቢ ሆኖ አሁን እኔ ሌላ ቦታ አቃቂ ፖሊቴክኒክ የሚያስኬዱት ፕሮጀክት አላቸው ከመንግስት ጋር በጋራ ከጃይዚ ጋር በጋራ። ስለዚህ እነሱን እኔ አሁን የቦርድ ሰብሳቢ ሆኜ እየሰራሁ ነው ያለሁት እና ከእኛም አልፈን ለሌሎች ድርጅቶች ኤክስፔሪያንስ ሼር እያደረግን ያለንበት ጥሩ ስታንዳርድ ያደረስንበት ሁኔታ ነው ያለ በበላይነህ ክንዴ ድርጅት ውስጥ ዘጠኝ አመት ነው የሰራሁትኔ እና የስራ ድርሻዬ ደግሞ ኢምፖርት ኤክስፖርት ውስጥ ሴልስ ላይ ነው የሚሰራው። ከፍተኛ ሂሳብ ባለሙያ ነኝ በኢምፖርት ኤክስፖርት ውስጥ። በመጀመሪያ ድርጅት ያላገኘሁትን ነገር በዚህ ዘጠኝ አመት ውስጥ ከፍተኛ ለውጣልኝ ለራሴ። ምክንያቱም ከመልካም አስተዳደር የተነሳ ብዬ ነው ማስበው 16 ዓመት በላይ ሰራ ትራንስፖርቱ ላይ ይሁን እንጂ ከተለያየ ስራ ባህሪ ያላቸው ሰዎች ጋር ስራው ግንኙነት አለውና እነዚያን እንትን ያልኩ ያወቅሁበት እኔ ከዜሮ ዓመት መጥቼ ስራ ፍለጋ መጥቼ በዚህ ድርጅት መጥቼ የተቀጠርኩ ሰው ነኝ። ከዚያ የስራ ብዙ ኤክስፔሪያንስ የወሰድሁበት ልምድ ያካበቱበትና ከወጣትነት አሁን ወደ ትዳር አጋር ልጅ ወልጄ ልጅ ለትምህርት ሁሉ ታውቂያለሽ፣ አለ እዚያ ድረስ የደረሱት ያ ማለት በዚህ ድርጅት ውስጥ ነው። እኔ በ2001 ዓ.ም መስከረም 15 ጀምሮ ሁመራ ላይ የሰሊጥ ማበጠሪያ መጋዘን ገዝተን ያንን ሰሊጥ ግዥ ገዝቶ በማበጠር እና ኤክስፖርት በማድረግ ስራ ነው መጀመሪያ ከነበርኩበት የመንግስት የመምህርነት ሙያ ወጥቼ በዚያ ለመደገፍ ሄድኩ። ለበርካታ ዓመታት መጀመሪያ ኢምፖርት ኤክስፖርቱ፣ በኋላ ደግሞ ኮርፖሬቱ ከ2011 ጀምሮ ሲቋቋም በዚያው ኃላፊነት ደግሞ የኮርፖሬት የሰው ሀብትና አስተዳደር ስራ አስኪያጅ ሆኜ እስካሁኑ ሰዓት ድረስ እያገለገልኩ እገኛለሁ። ራሳችሁ ተስማምታችሁ ራሳችሁን ለውጡ ነው ያሉት። እኔ የሰራተኛ ማህበር ተወካይ ነኝ። አንድም ሰራተኛ በእሳቸው ላይ ኮምፕሌን ያቀረበ የለም። አብሬ በመስራቴ ደግሞ ስመ ጥር ሆኛለሁ። ራሴ በሄድኩበት ቦታ ላይ የእሳቸው ስም ለእኔም የተሰጠኝ ጊዜ አለሁ። በማንኛውም ተቋም ውስጥ የሚሰራ ሰራተኛ በተቋሙ ውስጥ ውጤታማ፣ ደስተኛና ተረጋግቶ እንዲሰራ ከሚያደርጉ ነገሮች አንዱ የሰራተኛ መብትና ግዴታን ማስጠበቅ ቢሆንም ለሰራተኞች ማህበራዊና ኢኮኖሚያዊ ችግሮቻቸውን መፍታት መቻል በተቋማት የሚገጥመውን የሰራተኛ ፍልሰት በእጅጉ ይቀንሳል። ቢኬጂ በውኑ በዚህ የሚፈተን ተቋም አይደለም። ማን ያውራ የነበረ እንዲሉ ሰራተኞቹ ምስክሮቹ ናቸው። ከተጠቃሚዎች አንዷ እኔ ነኝ። በብዙ መንገድ የባንክ ብድር በማመቻቸት ሰራተኛው ከሚያገኘው ጥቅም እኩል ተጠቃሚ በመሆኔ እዚህ ጋ በመስራቴ እኛ በጣም እድለኞች ነን ብዬ ነው የማስበው። በበላይነህ ክንዴ የግል ትራንስፖርት ከ2007 ዓ.ም ጀምሬ ተቀጥሬ ስሰራ ነው የቆየሁት። አሁን ደግሞ ወደ አካውንታንትነት ወደ ፋይናንስ ክፍል ውስጥ ነው የምሰራው። በዚህ በሰራሁባቸው አመታት ላይ በቢኬጂ በጣም ከፍተኛ የሆነ ለውጦችን አይተናል። የተሻሉ አሰራሮችን፣ የተሻሉ እንቅስቃሴዎችን እንዲ ኢኮኖሚካሊ ራሱ ተቀጥረን ስንሰራበት የነበረው የደሞዝ መነሻና አሁን ያለንበት ጣሪያ በየዓመቱ የኑሮ ውድነቱን እየተንተራሰ ነበር የሚጨመረልን እስከ 30 ፐርሰንት ለተለያዩ ዓመታት እየተጨመረልን አድገናል። የደሞዛችን ላይ ደሞዛቸው ትንሽ ነው፣ 30 ፐርሰንት ይጨመር በሚል በአቶ በላይነህ ክንዴ ፍቃድ ይጨመርልን ነበረ። አሁን ደግሞ ከተወሰነ ተወሰነ አመታት ወደዚህ ድርጅቶቹ እየሰፉ ሲሄዱ ደግሞ በጥናት ጥናት ተጠንቶ ለዚህ ክፍል ይሄ ይገባዋል ይሄ ነው ተብሎ ደግሞ በጥናቱ መሰረት በስኬል እየተጨመረልን እያደገ ነው የሚገኘው። በበላይነህ ክንዴ ድርጅት ብዙ አመታት ሳገለግል ቆይቻለሁ። ከ15 አመት በላይ ጥቅማ ጥቅም እንዳለ ሆኖ ከትርፉ ለሰራተኛው እንደ ቦነስ እሱን ያበረክታል። ሁሌም ቦነስ ያበረክታል። ነፃ የህክምና አገልግሎት ይሰጣል። ፕላስ ባንክ ብድር ያመቻቻል ለሰራተኞቹ። ይሄ በድርጅቱ ያለው ጥቅም ከ2004 ዓ.ም ጀምሮ እንግዲህ ለ13 ዓመት በቢኬጂ በአጠቃላይ በትራንስፖርት፣ በኮንስትራክሽን፣ በአስመጭና ላኪ ና አሁንም ከአምስት ዓመት ወደዚህ ደግሞ ዚ በላይነህ ክንዴ ብረታብረት ኢንጂነሪንግ ገብቼ በፋይናንስ ኃላፊነት እያገለገልሁ እገኛለሁ። ኮሮና በተነሳ ጊዜ ያ ፓንደሚክ ብዙ ድርጅቶችን እንዲዘጉ አድርጓል። ኢቭን ያልተዘጉትም እራሱ ደሞዝ መክፈል እስኪያቅታቸው ድረስ የነበረበት ሁኔታ ነው የነበረው። የኛ ድርጅት ግን በእውነቱ ሁሉም ከ15 በላይ ድርጅት ነው ያለው በቢኬጂ ስር። ሁሉም ግን የአንድ ወር ደሞዝም አልተቋረጠም። አይደለም ደሞዝ፣ ጥቅማጥቅሞች እንደ ቦነስ አይነቶች አመታዊ ደሞዝ ጭማሪም ያልተቋረጥበት ጊዜ ነው። እዚህ የአሴምብልም አለ ሌላም ፋብሪኬሽን ወርክሾፖች አሉ። ለነዛ ወርክሾፖች ደግሞ የሚያስፈልገውን አንዳንድ ጭስ ምናምን ይበዛል። ለነዛ ሰራተኛ በስፔሻል ኬዝ እንዲተናገዱ፣ ሰራተኛው ለጉዳት እንዳይደርስ የተለያዩ የሴፍቲ ነገሮች በሙሉ በቃ አሟልተው ነው እንትን ለምን ይህ ሰራተኛ ነገ ከነገ ወዲያ የሆነ ነገር ቢሆን የድርጅቱ የሚቀንሰው። ስለዚህ ይህን ታሳቢ በማለት ሰራተኛ የሚያስፈልገው እያንዳንዱ ሴፍቲ ከኤቨን ከምግብ ላይ ራሱ ሰራተኛው እዚህ መጥቶ እንዳይል ሀፉን ወጪውን በድርጅቱ እየተሸፈነልን ነው እዚህ የምንጠቀመው። ሰራተኞች ጥቅማቸውና ፍላጎታቸው ተከብረው በመስራታቸው ሙሉ ጊዜያቸውንና ትኩረታቸውን ሰጥተው እንዲሰሩ አስተዋጽኦ ከማድረጉ ባሻገር ተቋማዊ የኔነት ስሜትን መፍጠር መቻል በገንዘብ የሚተመን አይደለም። አሁን አንቺ ቤትሽ ስሰሪ ወደኋላ ታያለሽ፣ እንደዚያ እንደዚ እንደማለት ነው። በቃ እኛ ምንየው እንዲያ ነው። እኔ አሁን ቤቴ እየሰራሁ ነው የኔን ነው ምን አንዳንዶቹ ይመጡና የግል አረከው ምን ያለው የግሌ ነው። እኛ ጋር ብታው ምንም ነገር ልቅም የምትል በማግኔት የምታነሻት ብረት አታገኝም። ሰራተኛው በሙሉ እየነሳ ይለቅማታል አጠራቅሞ ለድርጅቱ ገቢ ያደርጋል። እና ስለዚህ ሰራተኛው በጣም ሞቲቬትድ ከመሆኑ የተነሳ በየአመቱ ትርፋችን እየጨመረ እየጨመረ እየቀጠለ ነው የሄደ እዚህም እንደ ኃላፊ ሆኖ መስራት እድለኝነት ነው ብዬ ነው የማስበው። ካሳለፍኳቸው ከሌሎች ድርጅቶች ማለት ነው የስራ ሰዓት መሸራረፍ እንደዚህ የመቆጠብ ጉልበት አይነት ነገር አይታይም። በዓላት ሳይቀር የእረፍት ጊዜያችን ሳይቀር በሙሉ እዚህ መስዋዕት እናደርጋለን። ይህን የምናደርገው ለምንድን ነው? ድርጅቱ ለሰራተኛው ካለው ተቆርቋሪነት አኳያ ነው። የበላይነህ ክንዴ ግሩፕ ተደራሽነቱን በማስፋትና ሀገራችን ከውጭ በማስገባት ዶላር የምታወጣባቸው ምርቶች በሀገር ውስጥ በማምረት ለመተካት በሚያደርገው ጥረት ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ካምፓኒዎቹን እየገነባና እያሰፋ ይገኛል። ይህ ተግባር እውን ሆኖ ለመታየቱ የድርሻቸውን ጠጠር የጣሉ ሰራተኞቹ ደስታ በቀላሉ የሚገለጽ አይደለም። ከአረንጓዴ ልማት አንጻር አሁን ባለው ሁኔታ የኤሌክትሪክ መኪናዎችን በማገጣጠም በማስመጣት ለሀገር የሚያደርገውን እንትን ሳይ እኔ በዚህ ድርጅት ሰራተኛ በመሆኔ እጅግ እድለኛ እንደሆን ይሰማኛል። የዘይት ፋብሪካው ጅማሮ ላይ ነበር እኔ ስገባ፣ ገና በወሬ ጅማሮ ቦሬ ሊሰራ ነው የሚል ማለት ነው። አሁን የዘይት ፋብሪካ ተሰርቶ ትልቅ ፋብሪካ ያው ባለው ኮንዲሽን መቼም ስራው በጣም የተፋጠነ ነው ባንልም በጣም ትልቅ ፋብሪካ ነው፣ ዘይት ፋብሪካ የተሰራ። እርሻን ብነግርሽ አንድ ቦታ ነበር እኔ እርሻ ማውቀው ይርት የሚባል አሁን ግን ወደ እኔም ማውቃቸው እንኳ ስምጠራቸው ወደ አምስት ስድስት አሉ፣ ከዚያም በላይ ደግሞ ይጨምሯል። እና ብዙ እርሻ ቦታዎች እየሰፋ እየሰፋ እየሰፋ ነው እየሄደ ያለና እያነሳ አይደለም ጊዜውን እውቀቱንና ጉልበቱን ሰጥቶ የሚሰራ ሰራተኛ ከተቋሙ ከሚያገኘው ጥቅም በተጨማሪ ሁልጊዜም የሚለፋለትን ተቋም እድገት በየጊዜው የሚታይና ተጨባጭ ሆኖ ማየት ይፈልጋል። የቢኬጂ ሰራተኞችም የተቋማቸው እድገት እለት እለት የሚደነቅ ሆኖ አግኝተውታል ከፍተኛ የሀገር ጥቅም ነው ያስገኘው። ካምፓኒዎች በየቦታው መከፈታቸው ከዚህ ከኢምፖርት ኤክስፖርት የተወለዱት ካምፓኒዎች ብዙ ቦታ ላይ በየሀገሩ ኢትዮጵያ ውስጥ በመፈጠራቸው ከፍተኛ የስራ አጥነትን አስቀርቷል ብዬ ነው እኔ ማስበው። ኢምፖርት ኤክስፖርት ከትንሽ ተነስቶ በሀገሪቱ በደረጃ ከአንደኛ እስከ ሶስተኛ የሚወጣ ድርጅት ነው ስምጭና ለይ ከዛ በትራንስፖርት ደግሞ ከአንድ መኪና ወደ ሁለት ወደ ሶስት እያለ አሁን ከመቶ መኪና በላይ በትራንስፖርቱ ዘርፍ የተሰማራ ድርጅት ነው። ጎን ለጎን የሚገልጻቸው እዛም ስለነበርኩ ነው። ከዛ እነዚህ እነ መኪና መገጣጠሚያ ሌሎችም እነ ፒፒ ባግ፣ እርሻ ዘርፎ፣ ኮንስትራክሽን ዘርፎ ሁሉ የዚህ የቢኬጂ ውጤቶች ናቸው እና ከጊዜ ወደ ጊዜ እያደገ አሁን በሀገሪቱ አሉ ከሚባሉ ደረጃ ከሚሰጣቸው ድርጅቶች ውስጥ አንዱ ቢኬጂ ነው። ፈጣን እድገት ነው ያለው ይህም የሆነበት ምክንያት አንደኛ የቦርዱ ሰብሳቢ አቶ በላይነህ ማለት ነው፣ ሁሌም የፕሮጀክት አይዲያ የሚያመነጩ ያን አይዲያ ወደ ፕሮጀክት የሚቀይሩ ያን ፕሮጀክት ወደ ተግባር የሚያመጡ ስለሆኑና ሰርተው የሚያሰሩም ባለቤትን ኃላፊ ስለሆኑ የፍጥነቱና የእድገቱ ዋና መሰረት ማለት ቅንጅት አለው ግን የፕሮጀክት አብዛኛው አይዲያዎች ከባለቤቱ የሚመነጩና ያንን ተግባራዊ ለማድረግ ደግሞ በጀት በበቂ ስለሚመደብ እድገቱን ፈጣን አድርጎታል የሚል እንትን አለኝ። አቶ በላይነህ ክንዴ ድርጅታቸው ቢኬጂ ከኢትዮጵያ አልፎ ለአፍሪካ የሚተርፍና ዓለም ላይ ተጠቃሽ ከሚሆኑ ካምፓኒዎች አንዱ እንዲሆን የወደፊቱን ቢኬጂ ዛሬ ላይ እየሰሩት ይገኛሉ። በእስከዛሬው ጉዟቸው ውስጥ ለሰራተኞቻቸው የሚሰጡት ትኩረትና ቀረቤታ በተለየ ሁኔታ የሚገለጽ እንደሆነ ይነገራል። ትሁትና ታታሪ ሰው የሰጡት ለማን ነው? ለሰራተኛው ነው። የሰራችሁትም ብቻ ለኔ ስጡኝ ነው ያሉት። ፐርሰናሊ እኔ እንደ መሪ፣ እንደ ኃላፊ፣ እንደ ቦርድ ሰብሳቢ፣ እንደ ባለቤት አላየውም። እኔ እንደ ወንድሜ ነው የማየው። ምንም ነገር ብነግረው ይከፈዋል ብዬ አላስብም። ደግሞ እሱ ታመነሽ ወይም እንታለሽ የፈለግሽው እንድታረጊ ይፈቅዳል። እና በአንድ ጎን እንደ ወንድም ታየዋለሽ። ጥሩ ሰው ነው፣ የዋህ ነው፣ አዛኝ ነው። ለሰራተኛው ይመጣል። እዚህ ይመጣና ሰራተኛው ማንም ሰው በቃ አግኝቶ እና አንዳንዴ እሱ ሊመጣ ነው ከተባለ ደስ ይላቸዋል። የመጨረሻ በወንድምነት እንዲህ የሰውን ጓዳ ሰራተኛውን ለመቅጠር ለማሳደግ፣ ለማብዛት ያለው ጥረት እንዳገርም በጣም ከፍተኛ እንትን ያለው አስተዋጽኦ ነው ያለው ብዬ አስባለሁ። አስተዋይ በጣም አባት ከአባት የበለጠ ለሰራተኛው የሚያስቡ ሰራተኛውን መጠቀም አለበት መስራት አለበት አስፈላጊ ነገር ለሰራተኛው መደረግ አለበት ብለ የሚያስቡ ባለሀብት ናቸው። በተጨማሪ ደግሞ የኛ ማናጅመንት ሰራተኛውም በፍቅር ስለሚሰራ ሰራተኛው ደግሞ በጣም ለእሳቸው ታላቅ ክብር አላቸው። ለምን ማንም የምንፈልገው ነገር የጠየቅም ጥያቄ ሁሉ በአጭር ጊዜ ውስጥ ምላሽ የሚሰጡ ባለሀብት ስለሆኑ በጣም የምናፈቅራቸው የምንወዳቸው አባታችን ናቸው ማለት ይቻላል። እኔ ባለሀብት ሲባል የማይታዩም ሁሉ ነው የሚመስል። አንድ ቅርንጫፍ ከጥበቃ እስከ ስራ አስፈጻሚ ድረስ አለሁ እዚያ ድረስ ኮሚኒኬት አድርገው ሁሉን ነገር አወያይተው መፍትሄ የሚያመጡ ባለሀብት ናቸው። የሱ የተለየ ነው ለምን ስቲል የሚያደርገው እኮ እንደኛ ምሳቃ ተቋጥሮ ለት በልቱ ሌትም ቀን የሚሰራ ሰው ነው በእኔ እድሜም ሳየው ስራዎቹ ሲደራረቡ ስቲል ኤክስፖርት በሚሆንበት ጊዜ ተሸክሞ የሚሰራበት ጊዜ አለው። አቶ በላይነህ ክንዴ ለሰራተኞቻቸው አዛኝ በመሆን ከሁሉም ጋር መልካም የሆነ ግንኙነት በመፍጠር ብቻ ሳይሆን የተለየ የአመራርነት ጥበብ የተላበሱ እንደሆኑም ጀምረው ከግብ ያደረሷቸው ውጥኖቻቸው መሳካት መስካሪ አያሻውም አንድ በጣም ለእኔ ራስ ትምህርት የሚሆነ በወጣት ትውልድ ያምናሉ እና ሁሉም እዚያ እኛ ሾፕ ላይ አብዛኛው የሚሰራ ወጣት ላይ ነው የሚሰሩት ይሄን ደግሞ ትልቅ የቴክኖሎጂ ትራንስፈር በቃ ብዙ አሁን ኤቪቤ ክላያሁን እዚህ ሀገር ውስጥ እንዲገጣጠብ ትልቁን ድርሻ የወሰዱት እሳቸው እቃውን አምጥቶ እንደዚህ ስሩ ብቻ ሳይሆን እንዴት እንደሚሰራም ያለውን በቅርበት በመከታተል ያኛውም እንዲፈጸም ትልቁ ሚና ይወስዳሉ እና ይህኔ ድፍረታቸውን በቃ አዲስ ነገር ለማምጣት እሱኛውት እኔም በህይወቴ ውስጥ ትልቅ ግባቱ ነኛለ እንዴት ኮሚትድ ሁነሽ ሀሳብሽን ወደ ተግባር መለወጥ እንደሚቻል ከትንሽ ጀምሮ ማደግ እንደሚቻል ጊዜሽን ሰጠሽ፣ ትኩረት አድርገሽ የሰራሽው ስራ በሙሉ ውጤታማ ሊሆን እንደሚችል ሁሉም ሰው የራሱ ኩባንያ መሪ ሊሆን እንደሚችል እኔ በጣም በብዙ ነው የተማርኩበት። ብዙ ኃላፊዎችም በዛ እንደሚያምኑ ተስፋ በታታሪዋ ኢትዮጵያ ተምሳሌትነት ከጎጃም ሰከላ የተወጠነው ህልም በዘመናት ልፋትና ጥረት ውጤቱ ፍሬ አፍርቶ ዛሬ በሀገሪቱ ስምንት ክልሎች ለሚገኙ ከአስር ሺህ በላይ ሰዎች የሥራ እድል በመፍጠር እንጀራ ሆኗቸዋል። የበላይነህ ክንዴ ግሩፕ የነገውን ትልቁን ቢኬጂ በተሻለ ለመገንባት ደግሞ ባለቤቱ አቶ በላይነህ ክንዴ ብቻቸውን የሚለፉለት አይደለም፣ ክንደ ብርቱና የተሻለ ተስፋን ከሰነቁ ታታሪ ሰራተኞቻቸው ጋር እንጂ የሰው ኃይልም ጨምረን ለብዙሃኑ ሰዎች ተደራሽ የምንሆንበት እንዲሁም ደግሞ ለአቶ በላይነህ ረጅም እድሜ ከጤንነት ጋር ከዚህ በላይ አገርን ለማገልገል ቀን ከሌት እንቅልፍ የለው የሚሰራቸው የሚሰጣቸው የሥራ መመሪያዎች እጅግ በጣም የሚማርኩ ናቸው፣ ደስ የሚሉ ናቸው። ከዚህ በላይ እንዲሰጥ አሁንም ኢትዮጵያ ሆቴል ከዚህ ተሽሎ አሁን የተሰራው አዲሱ ፕላን አዲሱ እቅድ አይቼው እድሜ ሰጥቶ ይፈቅዶልኝ ሪቫኑ ንም ቆርጥ ቢያደርገኝ ደስ ይለኛል። ይላል በመጀመሪያ የምመኘው ሀገራችን እግዚአብሔር አምላክ ሰላም አድርጎልን እኛ እንደ ልባችን ወተን የኢትዮጵያ ምርት ሰብስበን ኤክስፖርት የሚደረገውን ኤክስፖርት አድርገን የሚዘጋጅ ውስጥ በሀገር ውስጥ ያለውን ነገር እንዲዘጋጅ አድርገን የኢትዮጵያ ሕዝብ እንዲጠቀም ነው የምንፈልገው፣ እንደ ድርጅትም እንደ ግልድ እና፣ ይሄ ነው የድርጅቱም እቅድና ራእይ። ይሄ ነው ግባችንም አገርን ማጥገብ ነው እና የኔ ምን ሜ ነው ተግቼ በመስራት እኔ ለ33 ዓመት ምንም ነን ስቶፕ የሆነ ስራ ውስጥ ነው ያለሁት። ጠንክሮ ከሰራ ሰው እንደሚያድግ ማየት አለባቸው። ከግለሰብ ምግብ መቻል ያልቻልኩ ሰው ተነስቼ አሁን ስድስት ሺዎች የእነሱ ቤተሰቦች ሲደመሩ ደግሞ ሰላሳ ሺ አርባ ሺ ሰው በእኔ ኢኮኖሚ ቀጥተኛ የሆነ ይተዳደራል። ይህ መታደል ነው።